አዲስ አበባን የሚመጥንና መጪውን የክረምት ወቅት ታሳቢ ያደረገ የኤሌክትሪክ ማስተላለፊያ ምሰሶ ቅያሪ መካሄዱን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። ርዝመታቸው 625 ኪሎ ሜትር የሆኑ ሀምሳ ስድስት መጋቢ መስመሮች ላይም ቀድሞ የነበሩ የእንጨት ምሰሶችን በኮንክሪት የመቀየር ስራ እየተከናወነ እንደሚገኝ ተገልጿል። ትባረክ ኢሳያስ ተጨማሪውን ይዛለች። በመዲናዋ የክረምት ወቅትን ተከትሎ የሚስተዋሉ የኤሌክትሪክ ኃይል መቆራረጥ ችግሮች መንስኤ መስመሩን ከተሸከሙ ምሰሶዎች ጋር ይገናኛል። ችግሩን ለመፍታት በየጊዜው የጥገና ስራዎች የሚከናወኑ ቢሆንም በዘላቂነት በርካታ ጊዜያትን ያገለገሉ ምሰሶዎችን መቀየር ተጠቃሽ ነው። በዚህም መሰረት ክረምቱ ከመግባቱ በፊት የእንጨት ምሰሶዎችን በኮንክሪት የመቀየር ተግባር ሲከናወን መቆየቱን በኢትዮጵያ ኤሌክትሪክ አገልግሎት የኔትወርክ ኢንፍራስትራክቸርና ኦፕሬሽን ኤክሰለንስ ዳይሬክተር አቶ ፈሪድ አብዱልሰላም ለኤኤም ንገ ከተማችን እያደገች ነው። የአፍሪካ መዲና የሀገራችን ዋና ከተማ ነው። የኃይል ፍላጎቱ ከፍተኛ ነው። አገልግሎቱም ዲማንድ የሚያደርገው በተሻለ መጠን ያው ወደ ስማርት ሲቲ እያደገች እንደመሆኑ የእኛም ግሪድ ደግሞ ስማርት ግሪድ መሆን መቻል አለበት። እንግዲህ ኔትወርኩን ከማዘመን አንጻር በርካታ ስራዎች አዲስ አበባ ላይ ፎከስ ተደርጎ ሲሰራ ቆይቷል። አራተኛ ፌዝ ላይ በአጠቃላይ ካሉን ኔትወርክ ቅድም 1700 ኪሎ ሜትር አለን ብያለው። አዲስ አበባ ላይ ወደ 52 መጋቢ መስመሮች አሉ። ከዛ ውስጥ በዚህ በአራተኛው ፌስ 56 መጋቢ መስመሮች እንዲሁም ደግሞ በርዝመት ወደ 625 ኪሎ ሜትር ርዝመት ያለው ኔትወርክ የመቀየር ስራ እንጫቱን ወደ ኮንክሪት ሽቦችን ወደ ኬብል የመቀየር እንዲሁም ደግሞ 50 ኪሎ ሜትር አካባቢ ኦቨርሄድ የነበረ መስመሮችን ወደ መሬት ውስጥ ወደ አንደርግራውንድ የመቀየር ስራ እየተሰራ ይገኛል ማለት ነው። በተለይም አዲስ አበባን ስማርት ሲቲ ለማድረግ በሁለቱም ምዕራፍ በተካሄዱ የኮሪደር ልማት ስራዎች የኤሌክትሪክ መስመሮችን በዘመናዊ መንገድ እንዲዘረጉና ትውልድ ተሻጋሪ እንዲሆኑ እየተሰራ ያለው ስራ በርካታ ስራዎች ማቃለሉንና ህዝብን ከስጋት የሚያድን እንደሆነ ነው ዳይሬክተሩ የሚናገሩት። ሜትድም መደረግ መቻል አለበት። ስለዚህ አጠቃላይ የፓወር ሲስተም ስርዓቱን ለማዘመን እስካዳ የሚባል ዘመናዊ ሲስተም እየተተገበረ ይገኛል። ሰኔ 30 ሙሉ ለሙሉ ተጠናቆ ወደ ትግበራ የሚገባበት ሁኔታ ነው ያለውን። 80 ፐርሰንት አፈጻጸም አለው። ይሄ ምንድን ነው የሚያግዘን? ከተማ ውስጥ ያሉ 40 ሰብስቴሽኖች፣ እንዲሁም ደግሞ በከተማ ውስጥ ተበትነው ያሉ ወደ 226 የሚሆኑ መቆጣጠሪያ ጣቢያዎችን ከሴንትራል ኮንትሮል ሴንተር ከመቆጣጠሪያ ጣቢያ ሆነን መረጃ መብራት ሲጠፋ ወዲያው የምናገኝበት፣ እንዲሁም ደግሞ ከመቆጣጠሪያ ጣቢያ ችግሮችን መፍታት የምንችልበት። ቀድሞ ምንድነው የሚደረገው ብልሽት ሲኖር በእግር ተፈልጎ ለማግኘት ራሱ ረጅም ሰዓት ይፈጃል። ከተገኘ ኋላ ራሱ ብዙ ደንበኞች አፌክትድ የሆኑ ነበር እና እንደዚህ አይነት ቴክኖሎጂዎችን የሀይል መቆራረጥ ጊዜ በማሳጠር እንዲሁም ደግሞ አፌክትድ የሚሆኑ ደንበኞችን ቁጥር በመቀነስ የሀይል አስተማማኝነቱን ከፍ ያደርጋል። በከተማዋ የእንጨት ምሰሶዎች በኮንክሪት ከተቀየረባቸው አካባቢዎች መካከል ልደታ፣ ኮልፌ ና ቂርቆስ ክፍለ ከተሞች ተጠቃሽ መሆናቸውን የገለጹት ደግሞ የምዕራብ አዲስ አበባ ሪጅን ዳይሬክተር አቶ ደጀኔ ቦነሳ ናቸው። አሁን የምንገኘው ኮልፌ ቀራኒዮ ነው፣ ወረዳ አምስት ልዩ ስሙ ሰባ ሁለት የሚባል አካባቢ ነው። አሁን ደግሞ ይሄ ከዝቅተኛ ቮልቴጅ ይሄ ማለት ከትራንስፎርም በኋላ ያሉትን ለህብረተሰቡ ቀጥታ ወደ ቤት የምናስገባቸው መስመሮች ናቸው። እነዚህ ቤር ኮንዳክተር ነበሩ፣ እነዚህ የምናያቸው ጥቁር ሽቦች ና ፖሎችንም እንጨት ነበረው፣ ወደ ኮንክሪት ቀይረናቸዋል። ይሄ መሀል ማል ያለው ፖሎች የኢትዮ ቴሌኮም ናቸው። ከዛፎች ጋር ንክክም ቢኖረው እንኳን ይሄኛው ብዙም ኢንተራፕሽን አይኖረውም፣ ኮትር ስለሆነ እርስ በርስም አንድ ላይ መረጃ አድርገን አገልግሎት እየሰጠ ነው የምንገኘው። እየተከናወኑ ያሉ የምሰሶ ቅያሬዎች አደጋን ከመከላከል በተጨማሪ ለከተማዋ ተጨማሪ ውበትን አጎናጽፈዋል ብለዋል። እነዚህ ኮሪደር የተሰራበት ና መሰረት ልማቱ በጣም የተሟላበት ሰፈር ላይ የትኛውም ቦታ ላይ አንደርግራንድ ኬብል የሚባል አለ ከስር ቀብረን የትኛውም ንክኪ ውጪ የሆነ ለመንቴናንስ ጥሩ በሆነ ማኔጅመንት ለማኔጅመንት በሚመች ሁኔታ ተቀብሮ ነው አገልግሎት የምንሰጠው። ለምሳሌ ይሄኛውን ብንወስድ ከአዲስ ሴንተር ከሜክሲኮ ጫፍ ኬኬር ህንፃ ከሚባለው አካባቢ ነው የምነሳው። ሰብስቴሽኑ የመንገድ መብራቶችም ከነዚህ ነው የሚያገኙት። ትራንስፎርመራቸው በዛ በኩል ተሻግሮ ነው ያለው። ተቀባሪ ሽቦዎች ይቀበሩና ና ወጥቶ ለእነዚህ መንገድ መብራቶች ፊድ ያደርጋሉ። አጠቃላይ የምንሰጣቸው ከዚህ ከተቀበረው ሽቦ ላይ ነው አገልግሎቱ። እንግዲህ ለዚህ ውበት እንግዲህ ዋናው አስተዋጽኦ ያደረገው በተለይ በማታ ስናያቸው እነኝህ ማብራቶች መብራቶች ይህንን ውበት ሁላ እንዲኖር ያደረገው አንድ የኤሌክትሪክ ሀይል የኤሌክትሪክ አገልግሎት ተቋማችን ነው። በአዲስ አበባ ከተማ የተሰሩ የልማት ስራዎች የከተማዋን ነዋሪዎች ተጠቃሚነት የሚያረጋግጡና ለሀገርም ከፍተኛ ጠቀሜታ ያለ